ነው አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ያለ በአሁኑ ሰዓት፣ ሰው ላይ እየበላል ሀገር ለማስቀጠል አይቻልም። ምን ያሳዝን ትውልድ ነው። የዚያ ትውልድ አካል ስለሆንም ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ የሆነ። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምጽያሽኒ አለሁ እግዚአብሔር ይመስገን። በያላችሁበት ሰላመ ክርስቶስ ብዛላችው። የተወዳችው ውድ ቤተሰቦቻችን በድጋሚ በሰበር መረጃ ተመልሼ መጥቻለሁ። ዛሬም ቅድስት ቤተክርስቲያናችን እየተፈተነች ትገኛለች። በዛሬው ቪዲዮ እንግዲህ የምንመለከተው የቤተ ክርስቲያናችን አባቶች ሰላማዊ ሰልፍ እየወጡ ይገኛሉ። ዛሬም ቅድስት ቤተ ክርስቲያን ላይ እየተደረገ ያለው ፈተና ቀጥሏል ማለት ነው። እንግዲህ በጉፋና ባስኬቶ በደቡብ ክልል የሚገኙ ኦርቶዶክሳውያን በከፍተኛ ሁኔታ በኦርቶዶክስ አይነታቸው ብቻ እየተገፉ ይገኛሉ። ና ምንድነው የተፈጠረ ያለውን የሚለውን እናያለን። በተጨማሪ ሁላችሁም የምታውቁት አርቲስት ቴዎድሮስ ካሳሁን እና አመለካከቱን ሀሳቡን አንጸባርቋል የማስደምጣችሁ ይሆናል። በቅድሚያ ግን ከአባቶቻችን እንጀምራለን። እንደዚህ ያለ መረጃ በተደጋጋሚ ሁኔታ እያቀረብን እንገኛለን። ነገር ግን ቪዲዮዎቹ ቫይረል እየወጡ አይደለምና መሆን ራሱ የቻል አይመስለኝም። ከቻላችሁ ቪዲዮ በደንብ አድርጋችሁ ላይክ፣ ሼር እያደርጋችሁ ጀምሩት። ኦርቶዶክሲያን ከአናት አባቶቻችን በእንደዚህ ያለ መልክ ወጥተው ቪዲዮ እየሰሩ ድምፃቸውን እያሰሙ ይገኛሉ ና ይህን ድምጽ ደግሞ እኛ ተቀብለን ማስተጋባት የእኛ የመላው ኦርቶዶክሳውያን ምዕመናን ግዴታ ነው ብዬ ስለማስብ፣ ከቻላችሁ በደንብ ቪዲዮን ሼር እያደረጋችሁ ከኦርቶዶክሳውያን ወንድሞቻችን ጎን እንቁም። ስለ ቤተ ክርስቲያን ድምጻችን እናሰማ። ማለት ወዳለው ምንድነው የተፈጠረው የሚለውን በቀላሉ አይተን እንመለስ። ሆኪ ኦርቶዶክስ ምዕመናን እንግዲህ እንደሰማችሁት ነው። ካህናት አባቶቻችን ሊቃውንቱም ም ጭምር እንደዚህ በአውደ ምረት ላይ ሆነው ፍትህ ለግፋና ባስኬት ኦርቶዶክስ ምዕመናን እያሉ ነው የሚገኘው። ይህን ማለታቸው ምን ገጥሟቸው ነው የሚለውን አንድ ቪዲዮ አስደምጣችኋለሁ። የቤተክርስቲያናችን ጉዳይ የእኛ የሁላችንም የኦርቶዶክስያን ጉዳይ ነው ብላችሁ በስነ ስርዓት ተረጋግታቸው እንድሰሙት እየደረሰባቸው ያለው ግፍና መከራ በጣም እጅግ የሚያስጠላ ነገር ነው መትላችኋለሁ፣ እና ይህም መረጃ በደንብ እንድሰሙት ትጋብዛችኋለኝ። ስሙት። አባታችንን ሰው ሁሉ ለቤቱ ሲጠፋ ግቢ ውስጥ ጫስክም በቤተክርስቲያኑን አርድ ሰው ገጀራ ወደ ሁላ ይዘው ለመሆኔ ስም ለእኛም በሚከብዱ ሁኔታ እየጠበቁ ነበር። እኛም ደረስን አባን ከፍተ ፊት ለፊት አለፉ። ካለፈም በኋላ ውስጥ የገቡት እንገወጥተናቸው ለአምስት አመታት ያህል ጥያቄ እንዳቀረበን ያቀረበን መዋቅሩ ተፈቅዶልን አባ ጥያቄ ላይ ያለ የምናስተዳድረው ነው። አባ መልሱና ለማንኛውም ቅዳሴ ቅዳሴ አስገቡን ስንል ውስጥ ደግሞ ሌላ መልእክ አውድን ረዳ ሲጀምር ጸጥታ አይኑ ሄዶ አስቆመ። እኛን አስገቡን እናንተ ከማክበቡ ነው። ሰላም ስለሚያስፈልግ ሌላ ጊዜ ውይይቱ ይሁን፣ እናንተ ወደኋላ እኛም እንመለሳለን። ውይይቱን ወረዳ ሌላ የሰላም አምባሳደሮች ተባለ መኖር አስቸጋሪ ነው። አባ እኛን ያዙ ለኛን በልክ አሰላለፉ በሰላም በኋላ እየተመለሰ ይያናል። ወንድሞቻችንንና አባን በቁጥጥር ስር አውለው ከዛም እኛ ተረጋግተን መሄድ በሚገባን መንገድ አባ ጎጎን ተያዙ መጨረሻ ላይ ነው እና

ቤተክርስቲያን እንዲዞ የሚያስከትሉ አባቶች ስላሉ ከነሱ ጋር ሆነ። እስከዛሬ አምስት አመት ሙሉ ያመጣነውን የሰላም ጉዟችን ይዘን እዚህ ደርሰናል። አሁንም ከኛ ወገን አባት ከሚጠይቀው ወገን ትግስቱ፣ ትህትናው፣ የቤተክርስቲያን አስተምሮ ክህሎቱ ባይኖር ኖሮ ከዚህ የበለጠ አደጋ ውስጥ እንገባ ነበር። ስለዚህ አሁን አሁን እኛ የምንለው ወደ ኢንተርቪውና ሀሳብ ወደ ሚሰጡት አባቶች ከመሄዳችን በፊት አንደኛ፣ ከዚህ ስንወጣ ማበረ መመናል ተበታትነን ወደየቤቶቻችን በስርዓቱ እየሄዳችሁ ልትጠይቁ አባቶች ካሄዳት ሄደው ስርዓት እነሱ ምንም ነገር የሚያደርጉ ስላልሆኑ ሄደው መጠየቅ ተሰብስበው መጠየቅ ይችላል። የከተማው ጸጥታ ኃይል ችግር ሊፈጠር ይችላል። በአደረጃጀት መምጣጣችኑ ስላሉ ትእዛዛቸውንም ከማክበር አንጻር እሺ ብለናል። ነገር ግን ነገር ግን በዚህ ሰዓት ቤተ ክርስቲያን ከባድ ጭንቀት ላይ ናት። አባቶች አገልጋዮች ከባድ ጭንቀት ላይ ናቸው። ማህበረ ምዕመናን ሁሉ ተጨንቀዋል። ስለዚህ እኛ አባት ነው የጠየቅነው

ኦኪ ኦርቶዶክሳን በደንብ ሰምታችሁ ከሆነ እያሉ ያለው በጎፋ ባስኬቶ ኦርቶዶክሳ ምእመን አለ እየደረሰ ያለው ግፍ ግፍና በደል ይህ ነው። እንግዲህ ኦርቶዶክሳዊ ስለሆኑ ብቻ የቤተክርስቲያኑ ስራ አስኪያጅ ታፍነው ተወስደዋል እያሉ ነው። መናን ወቶ ፍትህ እየጠየቀበት ያለው አንዱ ጥያቄ ይህ ነው። ሁለተኛ፣ ሲቀጥል ደግሞ በቅድስት ቤተክርስቲያኑ ቅጥብ ግቢ ውስጥ የማይደረግ ነገር እያደረጉ እንደሆነም ሲናገሩ ሰምተናል። ለምሳሌ ጫት እየቀሙበት ነው እያሉ ነው ያሉት ነው እና እውነት ላቸዋል። እንደዚህ ሁሉ እያደረጉ ያሉት የከተማዎች ወንበዴዎች እንደሆኑም ጭምር እየተናገሩ ነው ያለው። እና እውነት በዚህ ልክ ቅድስት ቤተክርስቲያንን እየደፈሯት ይገኛሉ። ኦርቶዶክሲያን ይህን እያየን ዝም አንበል፣ ፍትህ ለቅድስት ቤተክርስቲያናችን፣ ፍትህ ለኦርቶዶክሲያ ልንል ይገባል። ከዛው አንድ እጅግ አጥጋቢ የሆነ መልእክት ያስተላልፉ አባት አሉ። ይህ መልእክት ሰምተን እንመለስ። ጳጳሳት ውነት የምትሰሙ እውነት ይህንን የሚሰሙ የመንፈስ ቅዱስ ጉባኤ ሳይሆን የፖለቲካ ጉባኤ እንዳይሆንባችሁ የዚህንን አብሱልን እንላለን። የዚህንን አብሱልን የጎፋና ባስኬቶ ፈለዋን ያብስልን። ትውልዱ እንዲያድግ ያድርግልን። ካህናቱ እንዲወጡ ያድርግልን። እውነት እን በጎፋና ባስኬቶ እልፍ የሆነ መነኮሳት እንዲወጣ ያድርግልን። መነኮሳቱ እንዲወጣ ያድርግልን። መነኮሳት፣ እኔ አንድ ነገር ልንገራችሁ። ወደ ሌላው ሀገር ላይ ስተዱ አራት አምስት ስድስት መነኮሳት አለ ያኛው መነኮሴ ሲነካ አብ ሲነካ ወልድ ይነካል ይላል። ይሄኛው ስለሚነካ አባት ይመደብ ይላል። ከኛ አካባቢ ደግሞ ከአይናቱ መነኮሳት ብዙም ስለሌለ መነኮሳት እንዲበዙ ያደርግልን፣ ገዳማቱ እንዲበረቱ ያደርግልን። የእናንተን ጸሎት እግዚአብሔር ይስማልን። የአባቶቻችን የታሰሩት በረከት ለእኛ የሚያደርገው የእነሱ በረከት ለእኛ ነው። ምክንያቱም የታሰሩ ለግለሰብ ስላልሆነ እነሱ ለሃይማኖት ስለሆነ በሃይማኖታችን የእነሱ በረከት ለእኛ ያድርገው። አካባቢ ላይ ያላችሁ የመንግስትን እኛ የምንቃወም ነገር የለም። ከመንግስት በላይ ይም አይደለንም። ምክንያቱም እምን መንግስት የአቢ ክህነት ነው። ግን ህጉን ግን እንጠብቃለን፣ እናስከብራለን። ህግ ስናስከብር እነሱ ሲያስከብሩ፣ እኛም እናስከብራለን። ስንከባበር ነው እናቀበ አንተ ስታቀባይ ነው ባቀብር። አንተ ስታዋርደኝ ሌላ አዋርደ አልችልም። ሰላም የሚኖረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰላም ከሌላት አገር ላይ ሰላም የለም። ለመንግስት ሰላም የለም። ለመንግስት ሰላም የሚኖረው ስለ ንጉሱ ስለ መንግስቱ ስለ ጠለቀ ጠቅላይ ሚኒስትሩ ስለ አካባቢ ሰጸል ሆና የእሱ በረከት በሁላችን ላይ ያደርግልን፣ ሁላችሁም ያጽናል። ኦኬ እንደሰማችሁን፣ አባታችን ያነሱ ያለው ሀሳብ በጣም ትክክል የሆነ ሀሳብ ነው ብዬ አስባለሁ። ሲያከብሩን እናከብራለን። አዎ፣ ትክክል ነው። እንደዚህ ነው መሆን ያለበት ብዬ አስባለሁኝ። አሁን ቀጥታ የምንወስዳችሁ ወደ አርቲስት ቴዲ አፍሮ እንሄዳለን። እንግዲህ ያው ቴዲ አንድ መነጋገር የሆነ ቪዲዮ አለ፣ እስኪ ሰምተን እንመለስ። አንድ ህዝብ እንደ ሀገር ሲኖር ብዙ ጊዜ የተለፋበት የተቀባበለ የትውልድ ቅብብል ውጤት፣ ብዙ ዋጋ ተከፍሎበታል። በተለይ የእኛ አባቶች የከፈሉት ዋጋ እንደዚህ በቀላሉ የሚጠቀስ አይደለም። በጣም ጨዋ ሰዎች ነበሩ። በጣም ግንዛቤያቸው ሰፊ ነበር፣ የመረዳት አቅማቸው ከፍተኛ ነበር። በጣም የሰለጠኑት አገሮች ላይ ያሉትን ሰዎች ጭንቅላት የሚፈትሽ ስራ ነው የሚሰሩት የነበረው። በጀግንነት በጦር ሜዳ ብቻ ድል ያደረጉ ሰዎች አይደሉም። የመንግስታቱ ማህበር ጉባኤ የፈተኑ በአቅ የቆሙ በወረቀት ላይ የተፈረመውን ነገር ለማስፈጸም የጸኑ ጨዋ ሰዎች ነበሩ። ፈትሸዋቸዋል፣ በርብረዋቸዋል። እነዛ ሰዎች እኮ እንዲህ አይነት አባቶች ክብር ሳይሰጣቸው የምንኖርበት ሀገር ላይ እንዲህ አይነት ልጆች ሊፈጠሩ አይችሉ። የሰው እዳ እየበላን ሀገር ለማስቀጠል አይቻልም። ይሄ ነው እንደ ሀገር የገጠመን ችግር ብዬ ማምነው ወጣቶች ወዴት እንዲሄዱ እንደሚሄዱ የሚያሳይ ደግሞ ያለፈው ክፍል እነሱ ላይ ያተኮረ አካሄድ የለውም። እና መጀመሪያ አገር ማዳን ነው ቅድሚያ የሚሰጠው ነገር ሁሉ ነገር ቅደም ተከተል አለው የመጀመሪያው ምንድን ነው የኢትዮጵያዊነትን ማዳን ያስፈልጋል ኢትዮጵያዊነት ካልዳነ ማንም ይኖርበት ሀገር አይፈጠርም እዚህ ቦታ ላይ ስለዚህ ኢኮኖሚያዊ ለውጥ ሊመጣ የሚያስፈልገው ነገር ለማድረግም ህዝብ መተባበር አለበት አድዋ ላይ በአንድ ላይ ያዘመጥከውን ሀይል በዛ ሀይል ወደ ልማት ለማሳተፍ ይቻላል መንገዱም ይሄ ነው እና እንደዚህ አይነት ያካሄድ ጉድለቶች አሉ። ሁለተኛ ልጆች ተምረው ተሻሽለው መለወጥ ይፈልጋሉ። ወጣቶች መንገድ የሚያሳያቸው ይፈልጋሉ። እና የሚያሳዝን ትውልድ ነው። የዚ ትውልድ አካል ስለሆንን ነው በዚህ አይነት ጉዳይ ላይ እንድናተኮር ግድ የሆነው። እና ለወደፊቱ ለሀገር የምመኘው ኢትዮጵያ ልጆቿ የተባበሩባት አገር፣ ለሀገር የለፉ ሰዎች የሚከበሩበት አገር። ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፈጠር ይችላሉ። ከምንም በላይ ግጭቶችን አስወግደን በይቅርታና በምሕረት፣ በፍቅር፣ በአንድነት ይህንን መሰረት ያለው ህዝብ ወደ ዘላቂ ጉዞ ለመውሰድ ትልቅ መነቃቃትና መነሳሳት ያስፈልጋል። እና ኢትዮጵያዊነት ሩቅ ነው እና የወገናችን ኑሮ መሻሻል አለበት። ለዚህ ደግሞ ሁላችንም መተባበር አለብን። እንድንተባበር ካልቻልም ታሪክ ካልተደገፈ፣ ማንነት ካልተደገፈ፣ አንድነት ካልተደገፈ፣ መቻቻል ካልተደገፈ፣ መቀራረብ ከሌለ እንዴት ተደርጎ ነው መሄድ የሚቻለው? አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑ ግን ሳይነገር አይታለፍም። ስለዚህ ኛ ሰላም እንፈልጋለን፣ አገራችን እንወዳለን። ኢትዮጵያዊነት ቀለሙ እንዲዘባረቅ ተደርጎ እንደቀረበው አይደለም። ረቂቅ ነው፣ የሚጠቅም ነው። ለእኛ አይደለም ለሌሎችም የሚጠቅም ነው እና አይደለም ኢትዮጵያኖች ተባብረው ለኛ መሆን ብቻ አይደለም በጽኑም ክልፍ ለወደቀው ለሰፊው አፍሪካም ትልቅ አቅም የሚሰጥ የሚያፈናጥር ህዝብ ነው። እንዳይራመድ ሆኗል። ይሄን የማዳን ደግሞ የኔም የእናንተ ብላችሁ ተባሉኛል ዘስተል ኦኬ እንደሰማችት ነው። እንግዲህ አርቲስት ቴዎድሮስ ካሳሁን እንግዲህ መልእክት ሰሞኑን አስተላልፏል ማለት ነው። ብዙዎች እየተነጋገሩበት ይገኛሉ። እኔ ግን እዚህ ንግግር ላይ ምንም አይነት እኛን የሚጎዳ እኛን የሚነቅም ነገር አላየሁበትም። እጅግ መልካም የሆነ እኛን የሚያፋቅር ሀሳብ ነው ይዞ የመጠው እጅግ ጠቃሚ የሆነ ነገር ነው ብዬ ማስበው ነትላቸዋለሁ። ብዙዎች እንግዲህ በራሳቸው አረዳ ሲረዱት አይቻለሁ። ና ነገር ግን ምንም አይነት እንከን የሌለው ንግግር እኛን ወደ አንድ ህብረት የሚያመጣ ኢትዮጵያዊነትን ሊያሻግር የሚችል ሀሳብ ነው። ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። በፍጹም አምኜ የምነግራችሁ ከድንግል ማርያም የተለየች ነፍስ አትድንም። እንዲህ አይነት ትምህርት እንዲህ አይነት እግዚአብሔርን ለመካድ ሰዎች ሰዎችን የሚያበረታታ ዛሬ በዚህ ቪዲዮ የዚህን የሐሰት አባቷንና እንዲሁም ደግሞ የድንግል ማርያም ጠላት የሆነን ሰውዬ ምን ያህል ነገራት እንደሚያጣምም አሳያችኋለሁ። ግን ቪዲዮ እንዳያስወርዱት እናንተ ላይክ በደንብ ሪፖስት፣ ኮሜንት ላይም ደግሞ ማርያም ማርያም ማርያም ያላችሁ እንድትጽፉልኝ ደግሞ ጠይቃችኋለሁ። ኔታ ግሩም በዚህ ቪዲዮ ላይ ምንድን ነው ሙሉ ሀሳቡ ሊያስተላለፉ ፈልገውት የነበረው ፣ ና የቪዲዮ ሙሉ ሀሳብ ምንድን ነው የሚለውን ደግሞ ራሳቸውን የኔታ ግሩምን ልጠይቅላችሁ። አንድ ቪዲዮ እዚህ ቲክቶክ ላይ በጣም የተዘዋወረ ነበረ። አንድ ሰው ክርስቶስን እንኳን ቢክድ ድንግል ማርያምን ከያዘ ግን ይድናል የሚል አይነት ሀሳብ ያለው ማለት ነው። እና እንደው የሙሉ ሀሳብ አይደለም የተቆረጠ ቪዲዮ ነው። በዛ ቪዲዮ ላይ መተላለፍ የፈለገውን ሀሳብ እንደ ከራሶት በስፋት በመላት ብንሰማው ብዬ ነው ዛሬ ያገኘት። መጀመሪያ የትምህርቱ አላማ ሃይማኖቱን የካደ ባለጸጋ የነበረ ሰውዬ መጀመሪያ ሀብቱ አልቆበት ሀብቱ ሲያልቅበት በሰጠውበት ሀገር አልደይም ብሎ ወደ ሌላ ሀገር የተሰደደ አንድ ሰው ነበረ። ሲሄድ ሰይጣን መንገድ ላይ አገኘው። ስለ ታሪኩ ጠየቀው። እንደዚህ ያለው ባለ ሀብት ሰው ነበርኩ አሁን ግን ሰው ወደ ማያውቀኝ ሀገር ሄጄ ለምኝ ለመክበር ፈልግ ያለው ቢያንስ የዕለት ጉርሴ ለምኝ እንዳገኝ ብሎ ሲለው ሰይጣን ያንን ሰውዬ አንድ ጥያቄ ጠይቆታል። ወድ ድንጋዩን ወርቅ አስመስሎ በእግዚአብሔር ይቅናህ ብሎ ነው የሸኘው። መጀመሪያ እግዚአብሔር ይቅናህ በል ብሎ ሲሸኘው፣ ከዛ ጥቂት ልፍ እንዳለ ሰይጣን ሰዎችን የሚያጠምድበት ወጥመድ ሐሳብ ከሐሳባቸው መረጃ በመሰብሰብ ስለነበረ ድንጋይ ወርቅ አስመስሎ፣ አንተ ሰው ግን ይህንን ወርቅ ብሰጥህ ወደ ሀገርት ትመለሳለህ፣ ይበቃሃል አሉ ትልቅ ድንጋይ ስለነበር ወርቅ ያስመሰለው። ይህስ እንኳን ለእኔ ለልጅ ልጆቼ ይበቃል ብሎ መለሰለት። ከዛ እንደዚያ ሲለው እንግዳ፣ እንደዚህ ካልክ መላእክትን፣ ሥላሴን፣ ጻድቃን ሰማዕታትን አያማልዱም ብለህ ካድልኝ፣ ሥላሴም አይፈርዱም ብለህ ካድልኝ ያለው። ያ ሰውዬ በዚያ ምክንያት በገንዘቡ ምክንያት ክዷል። መቤታችንን ሰይጣን ረስቷት ነበር። ከዛም በኋላ ጥቂት እልፍ እንዳለ አንተ ሰው፣ አንተ ሰው፣ ቆየኝ አንድ የረሳሁት ነገር አለ አሉ። ምንድን ነው እሷ ሁልጊዜ የምትጻረረኝ ወላዲት አምላክ የምትባላለች እና እሷን ካድልኝ እሷን ካድልኝ ሲለው ሰውየውም አይ አልክድም፣ ማንን ይዞ ምርኩዝ እሷንማ በፍጹም አልክድልህም ሲለው እንግዳ ውስጥ እሷን ካልካድክ ብሎ ወርቅ ባስመሰለው ድንጋይ ሰውየውን ገሎታል። ከዚህ የተነሳ መላይክትን ሥላሴን ጻድቃን ሰማይታትን ክዶ መንግስተ ሰማያት አይገባም የሚለው ቪዲዮ ማብራሪያ የተሰጠው ለሰው ክዶ መንግስተ ሰማያት አይገባም። እመቤታችንን ያመነ ሰው ግን ይድናል ብያለሁ። ቢሞት እንኳን ይድናል ቢሞት እንኳን ይድናል። ማለት መላእክትን፣ ጻድቃን፣ ሰማያትን ስላሴን አምኖ ማለ ክዶ መንግስተ ሰማያት መግባት አይቻልም። ቪዲዮ ራሱ ዛ ያስተማርኩት ትምህርት ቃል በቃል ማለት ነው እና ማን ማን አለች እነሱም ቢክድ እንኳን ያልካዳት እመቤታችን ነበር፣ ታንት የቀረችው መጽደቂያ ማለት ነው። እሷ ደግሞ ድርሻዋ እንደ ካደ ነፍሱን መንግስተ ሰማያት ገነት ማስገባት አይደለም፣ ከልጇ ጋር አማልዳ የሞተው ሰውዬ እንዲድን ከዛም በኋላ መላእክት ሲፈርዱ መላእክት ሳያማልዱ ሳይማልዱ ጻድቃን ቀርተው ስላሴ ሲፈርዱበት ቀጥታ እመቤታችን አልተካደችምና እና ቀረማ፣ ይሄን ሰውዬ ማርልኝ ነው ያለችው። ምርልሻለሁ ሲላት ከማርክልኝ አስነሳው። ያው አልዳን፣ ዳነ እኮ። ከማርክልኝ አስነሳው አለችው። ተነሳ ነፍስ ከሥጋው ተዋህዶ። ከዛም በኋላ ከተነሳ በኋላ ለምን ካድክ ብላ ጠየቀችው። ቢር ፈጣሪን አይክዱትም። ሁለተኛ እንዳይደግምህ ብላ ሀብት እንዳገኝ ወደ ሌላ ሀገር ሰደዋለች።